ጤና ይስጥልኝ እንደምናመሻችሁ ይህ የጉዳያችን ዩትዩብ ነው። በተለያዩ ጊዜዎች የተለያዩ ነጥቦችን እያነሳን እንወያያለን፣ የምናወራ ነው። እንግዲህ በማህበራዊ ሚዲያ ማለት እንደዚህ አይነቱ ሀሳቦችን የመግለጽ አስፈላጊነት የሚያመሙበት አንደኛ ነገር ማህበራዊ ሚዲያ ላይ ያሉ ቀላል በሚመስሉ ላይ የሚነሱት ነገሮች እንደ ሀገርም እንደ ሕዝብም እንደ ሰው ልጅም ብዙ የሚጎዱን ነገሮች የተከሰቱ ነው። ይህ እንግዲህ ምንድን ነው ወደ ማህበራዊ ሚዲያው ላይ የሚመጡ ሰዎች የተለያየ አስተሳሰብ አላቸው። ሀሳባቸውን በፈለጉት መንገድ የማራ መብት አላቸው፣ የመግለጽ መብት አላቸው። ይሄ እንግዲህ ማህበራዊ ሚዲያው የሰው ነው እና እነኚህ በሚገለጹበት ጊዜ ግን የሰዎችን አእምሮ ደጋግሞ በሆነ ነገር ላይ በመንገር ብዙ ነገሮች በስህተት እየሄዱ እንደሆነ ሁላችንም ይሰማናል። ያ የሚሰማንን ግን በስሜትና በቁጭት መልክ ብቻ የምንለው ጊዜ ማብቃት ያለበት። በእርግጥ እኔ ጉዳያችን ገጽን የዛሬ የአስራ አራት ዓመት በፊት አካባቢ ላይ ነው የጀመርኩት። የሚሰማኝ ነጥብ አለው። ነገር ግን እነኛ ነገሮች ያዊ የሆኑ ጉዳዮች ላይ አደለም የሚፈጠረው እንደ የሰው ልጅን የሚሉ እንደ ሀገር የሚሉ እንደ ህዝብ ቢስተካከሉ የሚሉ ጉዳዮች ላይ ነው። አሁንም የተለየ ወይንም ደግሞ አንድ ጽንፍ የያዘ የኢዲቶሪያል ቦርድ ፖሊቲ ነገር ጉዳያችን የራሷ የተለየ ፖሊሲ ወይም የተለየ አጀንዳ ነገር ግን በሶሻል ክሪቲክስ ማህበረሰባዊ ወቀሳዎች የሚያስፈልጉ ማንሳት አስፈላጊ ነው። ላይቀበሉ ይችላሉ ወይም ደግሞ ሊወያዩበት ይችላሉ። ወይም ደግሞ የማላውቀው ደሞ ታረም ይጠቅመኛል ብዬ ያስባሉ። እና እነህ በተለያዩ ጊዜ ነው የምለቃቸው ከአሁን በኋላ መጽሐፉ ጋር እንግዲህ ኤሌክትሮኒክስ ቪዲዮ ዘመን ስለሆነ በዛ በተመረመረ በዚሁ ሀሳቦችን ባጭር በጣም ጠቀሜታሉ። አንደኛ ጊዜ ቆጥቷል። ሁለተኛ የአሁን ያለው ተለዋዋጭ ሁኔታዎች አንጻር ማህበረሰባችንም ህብረተሰብም ጋር ምን ነገር መነሳተሉባቸው ጉዳዮች ለመግለጽ የሶሻል ሚዲያ አልጎሪዝም ድል ይሄ ነው። ከዛ ጋር በተለየ ጉዳያችን የምታነሳቸው ነጥቦች የማነሳቸው ጉዳዮች የግል ጉዳዮች አይደሉም። የምኖርበት ከተማ ጉዳይ አይደለም፣ ወይም እንዲሁ በጣም አካባቢ የሆኑ ነገሮች ጋር እንዲህን ነገር ከዛ ጋር ማያያዝ ወይ አሽሙርም ነገር ይን በደንብ እንዲታወቅል ወደፊትም ማለት ነው። ስለዚህ እንደ ሀገር እንደ ሰው ልጅ የሚጎዱን የእኛን ስብአዊነት ስብእናን የሚጎዱ የሰው ልጆችን የሚጎዱ ነገሮች በመሰሉ ጉዳዮች ሀሳቦች ፈላጊ ነው። በጣም የተለያየ ማህበራዊ፣ ሀገራዊ፣ ቤተሰባዊ ወይም የተለያዩ ነጥቦች አሉ። ይሄ ቢነሳ ነው አንድ ዜና ላይ በማይበት ጊዜ ይሄ ነገር እኮ እንዲህ ነው እ እኔ እኮ እንዲህ ነው ማስበው የሚለው ጠቅሼ ጠቅሼ አልጨርሳቸውም። ስለዚህ መናገር አለ የሚቀበለው ቢኖር አስርም ሰው ሰው አንድ መናገር አስፈላጊ የሆኑ ነገሮች ነው ብዬ አስባለሁ። ከዚህ አንፃር እኔ አሁን እንደው በአብዛኛው ብዙ ሰዎች ይናደዳሉ፣ በማህበራዊ ሚዲያ የሚያዩት አንዳንድ ያልሆኑ አቀራረብ። ይሄ እኮ ራሳችንን የሚጎዳ ነው። አሁን ያለው እሱ አይነት ነገር ነው የማየው። እኔ እንዲህ ነው የማስበው። ብዙ ጉዳዮች አሉን አይደለ? እንደ ሀገር

ዛሬ የማነሳው ነጥብ ግን ስለ በጎ ኅሊና ነው። በጎ ኅሊና ምክንያቱም በዚህ በሶሻል ክሪቲክስ ወይንም ደግሞ በማህበረሰብ ምንም ከራሴን ጨምሮ የማህበረሰቡ አካል ስለሆንኩ በማህበረሰቡ አንፃርም በምንወቅስበት ወይንም ወቅት በምናነሳበት ጊዜ ትልቁና አንዱ አበይት ጉዳይ ብዬ የማነሳው ይሄው አሁንም በጎ ኅሊና ብዙ ነገሮችን ያጠቃልሉ ነገሮች ላይ አንኳር አንኳር ብዬ ማነሳ። ለምሳሌ በማህበራዊ ሚዲያ አንድ ሰው ተነስቶ የሀገሩን ጥቅም በተፃራሪ ነገር አቅርቦ በመሰለው መንገድ አሉ እንደፈለገ ተናግሮ ወይም ደግሞ መልካም ያልተሰራውን ስንት ሊጠቅም የሚችልበት ማህበረሰቡን የሚጎዳ ነገር ላይ እንደዚህ ይሄ ከጥቅም ጋር ወይም ደግሞ ከግለኝነት ከግል ሀሳብ ጋር እያያዙ ፅንፍ የሚሄዱት አካሄዶች የስግብግብነት ብቻ ነጥብ አይደሉም፣ ጉዳይ አይደሉም። የመነሻቸው ስግብግብነት ወይም ደግሞ ከገንዘብ ወዳድ ተያዙ ተያዟል። እነኛን ትክክል ያሉ ነገሮች የምንቀበልለውና የምናስበው ሰዎችም ያለብን ችግር የማስበው አንዱ በጎ ኅሊና ነው። በጎ ኅሊና ከአንድ ማህበረሰብ ውስጥ ተነቅሎ ከጠፋ የበጎ ህሊና አስተሳሰቦችን ወይም ደግሞ ባሪውን ወይም ደግሞ ዋጋዎችን መስጠት ካልተቻለ ብዙ ነገር ሊሄድ አይችልም፣ ብዙ ነገር ሊሄድ አይችልም። እና አንዳንድ ጊዜ በዚህ በአገሮች አንዳንድ ሀገሮች ለምን ፈረሱ ለምን ጠፉ ብለን ብናይ እታች ማህበረሰቡ ጋራ እየተጠኑ መስተካከል የሚገባቸው መስተካከል። ስለዚህ ነው መጮህ፣ መጮህ፣ መስተካከል መናገር ያስፈልጋል። አዲስ የመጣውን ትውልድ ታዳጊ ማነስ ያስ ዛሬ በዋናነት የማነሳው ስለ በጎ በጎ ህሊና በግለሰብ ውስጥም በማህበረሰብ ውስጥም ከጠፋ አገር ያናውጣል፣ ህዝብ ያውካል፣ ህብረተሰብ ያውካል። በመቀጠል ለሰው ልጅ ራሱ ጠንቅ መሆኑ ዓለም ላይ የምናያቸው መልካም ሆኖ ክፉ ነገሮች ሁሉ መነሻቸው ሀሳብ ነው፣ መነሻቸው ሀሳብ ነው። ሁሉ ነገር የሚነሳው ከሀሳብ ነው። ሁለተኛ ዓለም ጦርነት የተነሳው በጦር ሜዳ ላይ አይደለም፣ መጀመሪያ በዚህ በጦረኛ በሆኑት ሰዎች አእምሮ ላይ ነው የተፈጠረው፣ እዛ ነው የተፈጠረው። ስለዚህ ጦርነት መጀመሪያ የሚፈጠረው አእምሮ ላይ ነው እንጂ ሜዳ ላይ አይደለም። ስለዚህ የበጎ ህሊናን ዋጋ ማወቅ እና የበጎ ህሊና በጎ ህሊና ወይንም ደግሞ መልካም እሳቤን መያዝ ለአንድ ህብረተሰብ ጤነኛ ያደርጋል። እንግዲህ ብዙ ጊዜ እንደሚባለው ሰው በሚመገበው ምግብ ካልተስማማው ሆዱ ላይ ወይም ሰውነቱ ላይ ያልሆነ ነገር ሊያርፍበት ወይም ደግሞ ሊሰማው ይችላል። ህመም ይሰማዋል። የአእምሮ ህመም ግን ብዙ ጊዜ አይታወቅም፣ ረቂቅ ነው። እንደውም በአብዛኛው በዓለም ላይ ካሉት ብዙ ሰዎች የሌለበት የለም። እንደየ እየያዙና እንደ ህክማና ይባላል ብዙ ችግሮች ስላሉበት መለኪያውም ረቂቅ ስለሆነ እና በጎ ህሊና አለመኖር ህመም ነው የአእምሮ ህመም ነው። በዓለም ላይ የምናያቸው እንግዲህ መጥፎ ሀሳቦች ሙሉ መነሻቸው ሀሳብ ነው ካልን ህሊና ምን ያህል ታላቅ ነገር እንደሆነ እንገነዘባለን ማለት ነው። ስለዚህ ለምንድነው በጎ ህሊና የጠፋው? ሰዎች ለምንድነው እንዲህ የሚያስቡት? ሰዎች ለምን እንዲያደርጋሉ በምንልበት ጊዜ ማስተካከል ያለበት የበጎ ህሊና ሀሳብ እንግዲህ ህሊና የሚለው ሀሳብ ምኞት፣ ከልብ የሚመነጭ ሀሳብ ማለት ነው እኛ ምኞት ነው ያምኞት አንድ ሰው አንድን ነገር መጀመሪያ ያስባል፣ እንዲህ ባደርግ ይላል። ቀጥሎ ነው እጁን የሚሰራው በግሩ የሚሰራው መሄዳው ምንም የሚለው መጀመሪያ ማሰብ ይቀድማል። ካሰብ ነው በኋላ ነው የምናደርገው። ካደረጉ በኋላ ማሰብ ግን የህሊና ምንም የበጎ ህሊና ብቻ ሳይሆን የህሊና ራሱ ማጣት አንዳንድ ሰው ካደረገ በኋላ ማሰብ ከአጠፋ በኋላ ማሰብ ህሊናን ወይም ፈረሱን ከጋሪው የማስቀደም ህሊና የሚለው ቃል ሀሳብ ከልብ የሚመነጭ ሀሳብ ማለት ነው። በጎ ህሊና ያለው በማናቸው ፈታኝና ደስ የሚያሰኝ ሁኔታዎች ውስጥ መልካም ነገሮች ላይ ያተኩራል። በጎ ህሊና ማለት ፈታኝ በሆኑ ነገሮች ላይ፣ በጣም በሚያስቸግሩ ጉዳዮች ላይ ሁሉ መልካም ነገሮችን ብሎ ያስባል። አንድ ሰው ቢሳሳት የተሳሳተው እኮ እንደዚህ ሆኖ ነው፣ ይህ እኮ ስለገጠመ ነው ብሎ ከበጎ ነገር ያስባል። በጣም ጥሩ ነው። በአንዳንድ ጊዜ ሲሆን ወደ ሞኝነት ወይም ወደ ጅልነት ወይም ጅልነት ወደ ሞኝነት ሊወስድ ይመስላል፣ ግን ሁልጊዜ በጎ ሀሳብ ይሄ የሆነው እንደዚህ ስለሆነ ነው ምክንያታዊ ነገሮች ያመጣል። ወደፊት እናየዋለን። በተለይ ይሄ ምክንያታዊ እና ራሽናሊዝም የሚለው በደንብ መታሰብ እና መበለት ያለበት ይመስለኛል። ወደፊት እንመጣበታለን። ግን በጎ ኅሊና ሁልጊዜ ለሆኑ ነገሮች የሚሰጣቸው በጎ ምክንያታዊ ነገሮች ነው። ስለዚህ እንደ ህብረተሰብ እያጣን እየጎደለን ያለው በዚህ በማህበራዊ ሚዲያውም ላይ የተዘበራረቁ ነገሮች የሚታዩበት አንዱ ምክንያት የዚህ በጎ ኅሊናን ምክንያታዊ ባልሆነ ሀሳብ በጎ ኅሊና ቅልብ ሆና ያለው ሰው በትክክለኛ መንገድ እየተጓዘ እንደሆነ ካወቀ በጉዞ የሚገጥሙ ክፉ ነገሮች ሁሉ በመልካም የተረጎማቸው። ሁሉም በመልካም መተርጎም ያዋጣል ማለት አይደለም። ግን ከበጎ ኅሊና ምክንያቱም ሰዎች አንዳንድ ጊዜ አንዳንድ ስራዎችን የሚሰሩት እንደ ሀገር የሚሰሩ ስራዎች ለበጎ ብለው የሚሰሩትን ይህን ያደረጉት ለዚህ በጎ ነበረ፣ ግን የጠፋው እኮ እዚህ ጋር ነው ብለው እንዲያስቡ ያደርጋል። ደግሞ መሪዎቻችንን ማየት እንችላለን። ቀድሞ መሪዎች ከነ በቅርብ መቶ ዓመታት እንኳን ናሴ ሊሆን ከዛም በፊት የነበሩት ነገስታት አፄ ዮሐንስ ምንድን በየታሪካቸው በየሀገ በየዘመናቸው ብዙ ነገሮች ወስነው በሚወስኑበት ጊዜ ለእያንዳንዱ ነገር የሚሰጡት ምክንያቶች በታሪክ እንኳን ዛሬ እንኳን ተቀምጠን ይሄ የበጎ ህሊና የማጣታችን ግዝፈቱ ዛሬን ሳይሆን ያን ጊዜ የነበሩትን ነገሮች ሁሉ ገምግመን እዛን ጊዜ ጫማ ተጫምተን እያሰብን ከበጎ ህሊና በጣም እየራቀ ነው። የዛሬውን አይደለም የምናነሳ እዛን ጊዜ የነበሩትን ችግሮች የምንጫማው ከበጎ ህሊና በራቀ ነው። ወደኋላ ታሪክ አሁን ታሪክ አንዳንድ ጊዜ ሰዎች የሚያጠለው ባልኖሩበት ጊዜ ቢያንስ እኮ ያለፈ ታሪክን በበጎ ህሊና አስቦ እዛን ጊዜ የነበረው እኮ እንዲህ እንዲህ ገጥሞት ነበር፣ በዚህም ይህን ብሎ ወደፊቱን ማሰብ ጥሩ ነገር ነው። ግን አሁን በማህበረሰባችን የሚታየው ውስጥ በጎ ኅሊና የማጣት ግዝፈቱ ግዝፈቱና ጥንካሬ ወይም ጥልቀቱን የምናየው አይደለም በዛሬ ላይ በሰዎችበት ወይም ትክክል ላይ የምንወቅስበት በያለፈ ታሪክ ላይ የምንወቅስበት የምናጥላላበት መንገድ በጣም የጠለቀ ነው። ስለዚህ ይሄ የበጎ ኅሊና ማጣት በጣም ያለ በጎ ህሊና መመላለስ መሪ በሌለው መርከብ ውስጥ መሄድ ነው። ያለ በጎ ህሊና ምክንያቱም አንድ ሰው ከበጎ ህሊናን አጥፍቶ ሁሉንም ነገሮች በአሉታዊ መንገድ እያየ ከሄደ የትም መድረስ አይችልም። ሰላምታም ያጣላል የሚባለው ማለት ነው። ሰውየው መቶ እንደምን አደርቃቶ ገሌ ሲለው በበጎ ህሊና ያየ ሰው እግዚአብሔር ይመስገን የታደርካ ይላል። ይህ ተፈጥሯዊ ነው አይደለም ነገር ግን በጎ ህሊና ያጣ ሰው ምንድን ነው የሚለው? ሰላምታ ሲሰጠው የሚመልሰው እንዲ ሰላም ትለኛል እያየ እዚህ አጠገብ ቆሜ የለን? ያከራከራል፣ ይመስላል እኮ አይደል አይቶታል እኮ በሰላምቷል። እኔ ለምንድን ነው የጠየቀኝ? የበጎ ህሊና ከሌለ እኮ እንደምን አደርክ ለምን ይለኛል? እኔ ቆም ያለው እዚህ ጋር በጣም ምቻለ አይቶኛል፣ በደንብ አይቶኛል እኮ ደህና መምጣት ግን፣ አውቆ ለነገር እኮ ነው ሰላምታ። ያለ ሰላምታ የሚያጣላል። ስለዚህ የበጎ ህሊና ማጣት በሽታዎች እንደ አንድ ግለሰብ እንደ አንድ ማህበረሰብ እንደ ሀገር ከፍተኛ ነው። እዚህ በጎ ህሊና ላይ መሰራት ያለበት ነገር ነው። መልካም ህሊና ምቹ ትራስ ነው የሚለው አባባል ራሱ ማስታወስ ይገባል። በዚህ ላይ ቅን ህሊና ገንዘብ ያደረገ ሰው ጉዳዮችን ከቅንነት ተነስቶ ስለሚመዝናቸው እንቅልፍ ያጣል። መልካም ህሊና ምቹ ትራስ ነው። ይሄ በሀገራችን የሚነ ራሱ ነው መልካም የሚሆነው። ምክንያቱም አንድ ሰው የሚሆኑ ነገሮችን በበጎ ህሊና አይቷቸው ከተኛ ህሊና የሚቆረቆረው ህሊና የሚቆረቆረው ህሊና እንግዲህ ወቃሽ ነው። ህሊና እግዚአብሔር የሰጠው ረቂቅ ነገር ነው፣ ወቃሽ ነው። አንደኛ አይዋሽም። ለምሳሌ አንድ ሰው አንድን ሰው ወንጀል ሰርቶ የሚገድሎ መጥቶ ቤቱ ቢቀመጥና ሶፋው ላይ ተጠምቆ ለሆነው ነገር ቢያስብ ያው ወንጀለኛ አፉ ያው እንዲህ ሊያደረገኝ ሲል ነው ሊያደረገደር እንዲህ ሲያደረግ ወንጀል ይሰራ ይላል። ህሊናው ግን ቁጭ ሲል ጸጥ ብሎ ሲያዳምጠው ውስጡ እውነቱ አንተ እኮ እንዲህ ያደረግ አንተ እኮ በህብረተሰቡ ላይ እንዲህ እንዲህ የሰራ ሰው የሚለው ህሊና ውስጥ ይችላል። ስለዚህ በጎ ህሊና ሊፈጠር የሚችለው ከመልካም ስራ ነው። ምቹት ራስም የሚኖረው ከበጎ ሳቢ ብቻ ሳይሆን ከበጎ ማድረግ መሆኑን እንረዳለን። ስለዚህ ሌላው በሀገራችን የሚባለው አባባል እንግዲህ ፍርድና ኮነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። ፍርድና ኮነኔ እንዳለ ለሚያምን ሰው ያምናል፣ ያውቃል። መጨረሻው ዘመን ፍርድ እንዳለ ያውቃል፣ ፈጣሪ ማለት ነው። ነገር ግን እንደው አለም ብትል ባትል ብታምንም ባታምን ምክንያቱም እምነት አለኝ የሚል ሰው በዚህ ዘመን እምነት የመሸፈኛ ሆነ። እምነት ያለው የሚመስል ግን የማያምን ወደ ቤተ እምነት የሚያምን መስሉ መጥቶ ግን ተግባሩ የማያምን የሆነ ሰው ስላለ ይሄ ሰው ፍርድም ኩነኔም አለ አመነ ብሎ ስለማይታሰብ ስለዚህ፣ ቢኖርም ባይኖርም፣ ብትጠራጠርም ከመልካም ከክፉ የሚል አባባል አለ እና የዛሬው ዋናው መልእክት ምንድን ነው? ማህበራዊ ሚዲያም ላይ በሀገራችን ነገሮችን የምናይባቸው ነገሮች እየተምታቱ ነገር እያወቁ ህዝብ እያወቁ መጨረሻም ወደ ጥፋት እንዳይወስዱ የበጎ ኅሊና መዳበር በጎ ኅሊና በጣም ደስ ይላል። በጎ ኅሊና ከሌለ ሀገር አይኖርም፣ ህዝብ አይኖርም፣ ማህበረሰብ ይታወቅ። ስለዚህ የዛሬው ጉዳያችን መልዕክት የበጎ ኅሊናን ነጥብ ነው። በሚቀጥሉ ጊዜዎች በተለያዩ ነጥቦች እያነሳን በወቅታዊ ጉዳዮችም ላይ እንነጋገራለን። በተለይ በዚህ በሀገራችን ካሉ ከዚህ ከእምነት ተቋማት ላይ የሚደርሱ ጥቃቶች በተመለከተ የምናይበት እይታችን ምን ከኋላ ከዳራ ታሪኩ ጀምሮ ማወቅ ማህበራዊ ሚዲያው ላይ ከሚነሱት የተለያዩ ጽንፍና የየራስ ፍላጎቶችን አንጻር የደረሰው እጅግ አሳዛኝ ቢሆንም ሀገራችን ላይ ፈተና የሚመጣ ቢሆንም ነገር ግን ከዛ አንጻር ታሪካዊ ዳራዎች ወይም ደግሞ በደንብ ያለትን መፍትሄዎች የሚያስፈልግ ቀጣይ ጊዜዎች አንዱ እሱ ይሆናል። ነገር ግን እንደዚህ ያሉ ቸዋለሁ ያችን ሰብስክራይብ አድርጉ ይጠቅማሉ የምንላቸው ለታዳጊዎች ለወጣቶች ነገር ስላሉ ህይወቶች በሀገር ቤት ያላችሁ በውጭ ሀገር ያሉ እውነታዎች እያነጻጸርን ሁሉ ብዙ ብዙ የሚነሱ ርዕሶች ብዙ የሚነሱ በእርግጠኝነት መናገር የሚችለው ታዳጊ ወጣቶችንም አዲሱ ትውልድ አሁን ያለነውንም ትውልድ አምናለሁ። ለዛሬ ስለተመለከታለው ጉዳያችን ሰብስክራይብ በማድረግ ለሌሎች ነው የምፈልገው። መልካም ምሽት። ሰላም።